ብዙ ጊዜ ከሀገር ውስጥ ስለወጣን ሳይሆን ሀገር ውስጥ እንቁጭ ብለን ብቸኝነት የሚሰማብን ወቅት አለ። በብዙ ነገር ከቤተሰብ ጋር አለመገናኘት፣ ከቤተሰብ እርቆ ጊዜን ማሳለፍ፣ ያ ሁሉ ጥሩ ትዝታና ጥሩ ስሜትን እንትን አይልም። አሰላሙ አሌይኩም ወረምቱላ በረከቱ እድና የተከበራችሁ ከቤተሰብ እንደምን አላችሁ? ደህና ናችሁ? እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ለዚህ ለቤት አዲስ ከሆናችሁ ሰብስክራብ፣ ሼር በማድረግ ቤተሰብ ሆኑ ማለት ነው። እስኪን ላይክ አድርጉ፣ አይከፈልበትም። ሰብስክራይብ አድርጉ፣ በአዲስ ቪዲዮ መጥቻለሁ። እንግዲህ ፈኪና አህሙ እኔ ፈኪንና የአህሙን ነገር ሲጀምር መጀመሪያ ሳቅሳቅ ይለኛል ማለት ነው። በጣም ነው ደስ የሚለኝ እነሱ ሁለት ልጆች አብረ ሆኖ ሳያቸው ማለት ነው ቀልዳቸው ይሆን አለ አይደለም፣ የእውነት ነው የሚኖሩት፣ ያኔ የእውነት ነው የሚሰሩት፣ የእውነት ነው የሚያወሩት። በቃ ካሜራ እስከሌለ ድረስ ራሱ ይመስላቸዋል መሰለኝ ሲያወሩም፣ ሲቀልዱም እቁም ነገርም ሲያወሩ ከእውነት ነው እንጂ ማስመሰል ነገር አይታይባቸውም። ለዛ ነው ማለት ነው ገና ሲጀምረው ሳቅሳቅ ይለኛል፣ ደስታ ይሰማኛል ምናምን እና እንግዲህ ፈኪና አህሙ ትላንትና እንግዲህ ደስ የሚል ቪዲዮ ለቀውልን ነበረ። በዛ በቪዲዮ እስኪ አንዳንድ ነገር ልበል። በመጀመሪያ ፈኪ የኔ ቆንጆ በጣም አሳዝነሽኛል ማለት ነው። አንዳንድ ጊዜ ሀገር ውስጥ ሆነን ብቸኝነት ይሰማናል። ከሀገር ውጭ ከሀገር ውጭም ሆነን ደግሞ ያው ግዴታ ከቤተሰብ ጋር መገናኘት ስለማንችል ብዙ አመት ያስቆጠርነ ልጆች አሉ። ግን አገር ላይ ሆኖ ደግሞ ቤተሰብ ጋር ለመድረስ ያው ቤተሰብ ጋር ብዙ የለመድ ነው ነገር ስላለ እስከምንለምደው ድረስ ትንሽ እንቸገራለን። እና በይፍጣር ጊዜም ሆነ በምንም ጊዜ ብቸኛ ነኝ ስትል በጣም ነው ያሳዘነች ማለት ነው። በነገራችን ላይ ብዙ ሰው ካስመሳይ ያኔ ብዙ ሰው ካጥገባችን ሆኖ እንትን ከምንል ብቸኝነት ይሻላል፣ አንዳንድ ጊዜ ማለት ነው። እና ፈኪ አብሽሪ፣ ብዙ ነገር ያጋጥማል። አብሽሪ፣ የኔ ቆንጆ ገና አንቺ ብዙ ሰሪያለሽ፣ ብዙ ችች ያለሽ፣ አይሰማሽ ብቸኛ ነኝ ብለሽ። እና ያው እኛንም ማስታውሱን ማለት ነው። አብሽሪ። ለማንኛውም ያው ብዙ ትዝታ አለብኝ ብለሻል፣ ትክክል ነሽ። እንግዲህ ያው እንሻላ የዛሬ ዓመት ደግሞ ከቤተሰቦችሽ ጋር ትጾም ያለሽ ማለት ነው። ግን በጣም ነው ያሳዘነችኝ ስታለቅ፣ ስለ ሁሉም ነገር ስታነሳ አያቷን። ፈኪ እንግዲህ አያቷን በጣም ነው የምትወደው በአያት ማደግ ማለት መታጀል ነው በእውነት ቅምጥል ጥል ብሎ ነው የአያት ልጅ እንግዲህ የሚያድገው። የአያት ፍቅር እየተለየ ነው፣ ከእናት ፍቅር ይበልጣል። የአያት ፍቅር በጣም የተለየ ነው እና ያወቀ ያውቀዋል። ፈኪ ያብሽር ያታልቅሽ ረጅም እድሜ እንግዲህ ለአያትሽ ይስጥልሽ የምትጠውሪያቸው ያደርግልሽ። እንግዲህ ብዙ ጥያቄዎች ስትጠየቅ ነበረ። ማሻአላህ ተባረክላ። ብዙ ሁሉን እንመልሳለት ማለት ይቻላል። የኔ ቀን በርቺ። አሁን እንግዲህ ደስ እያለው ነበረ ሲጠይቅ የነበረው ፈካ፣ ፍሽ ፍንድሽ እያለ ወይም ሳቅ በሳቅ ነው ነበር። ያው ፈኪ መካከል ላይ ያው አለቀሰች እንጂ እንግዲህ አህሙ በጣም ደስተኛ ሆኖ ነበር ስጠቅ ነበረው። እሷም ደስተኛ ሆኖ ነበር ስጠቅ ነበረው። ኢፍጣርንም እንግዲህ በቆንጆ ሁኔታ አሳልፈዋል። እንግዲህ ልብላበት ተውኝ እያለች ነበረ ኢፍጣር ላይ ማለት ነው። በኮሜንት ማሻ አላህ ትበያለሽ ትበያለሽ የምትሉኝ ሰዎች ማሻ አላህ በሉኝ፣ በወዲ አትገምቱኝ ብላለች ፈኪ እንግዲህ። ብላ አፍ ያብይልኝ የእኔ ቆንጆ ብልት አድርጊ ማለት ነው። አህሙ እንግዲህ ደስተኛ ነበረ ከፈኪ ጋ በእውነት በጣም ደስተኛ ነበረ፣ ፊቱ ላይ ይነበብ ነበረ። እነዚህ ሁለት ልጆች እንግዲህ ሲገናኙ ሳቅ በሳቅ ቀልድ በቀልድ ነው የሚሆኑት። ማስመሰል ሳይሆን ሪያሊቲውን ነው የሚሰሩት ማለት ነው። በትላንት ነው ቪዲዮ እንግዲህ ደስ ብሎኛል ኢፍጣር ከአህሙ ጋር ስለ አፈጠረች ማለት ነው ደስ የሚል ፕሮግራም ነበረ። እንግዲህ ፈኪ ብዙ ነገር ቁርአን በወር ስንቴ እንደምታከትም ተናግራ ነበር። ማሻ አላህ ተባረከላህ አላህ ይጨምርልሽ። በሙያም አልታማም ብላለች። እንግዲህ ፈኪ ኮራ ቀብረር ብላ ማንም በሙያ አያማኝም ብላለች። ከፈለጋችሁ እናቴን እናቴን ጠይቁ ብላለች፣ በኮንፊደንስ ማለት ነው የኔ ጠንበለል ጠንበለሏ ማለት ነው። እና እስኪ የፈኪ ወዳጆች ይሄ ሰብስክራይብ፣ ላይክ፣ ሸር አድርጉት። እስኪ ሞቅ ደመቅ አድርጉት። ፈኪ ፈኪ ፈኪ ፈኪ ወዳጆች የታላችሁ? እንግዲህ ፈኪ አብሽሪ፣ አይዞሽ፣ ሁሉም ነገር ለበጎ ነው። ብቸኝነት አይሰማሽ፣ አላህ ማአኪ እና እንግዲህ አብሸሪ እንሻላ የዛሬ አመት ደግሞ ከቤተሰብ ጋር የምጾም ያላ ያድርግሽ፣ ማለት ነው። በተረፈ ወዳችኋል፣ የመዳም ቅመሞቼ አላህ ስራ ይገዛን ማለት ነው። ሁላችንንም በዱአን በርታ፣ አገራችንን ሰላም ያድርግልን።